የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን የሩሲያውን ድርድር እያወሳሰቡት ነው፣ ከኪየቭ ይልቅ ሞስኮ ለድርድር ቅርባችናት ማለታቸው፣ ዛሬም የዩክሬኗ ዋና ከተማ ክፉኛ በሩሲያ ኃይሎች መደብደቧ፣ የለንደኑ ጉባኤ በስኬት ተጠናቀቀ ቢባልም ጥያቄዎች መነሳታቸው፣ የሩሲያና የዩክሬን ጦርነት ከመቋጫው ይልቅ የመራዘሚያ ጊዜውን እያሰፋ እንደመሄድ የሚጠቁሙ ጉዳዮች ሆነዋል። ትራምፕ የሰላም ስምምነት ቀርቧል። ካሉ በኋላ ዘለንስኪ ግን የሚሰጧቸው መግለጫዎች ነገሮችን የሚያጋግሉ ናቸው ማለታቸው በእርግጥም ነገሮች መልካቸውን እየለወጡ እንደመሄዱም አሜሪካ ወደ ሞስኮ ተጠግታ ኬቭን የሚያገል አካሄድ ራሳቸው ዘለንስኪ እየፈጠሩ እንደሆነ ፍንጭ የሚሰጥም ሆኗል ታዲያ ዘለንስኪ መግለጫ ሰጡም ሆነ ወደ አውሮፓ ሀገራት ጉዞ ሲያደርጉ የሚሳይል ማዕበል በዩክሬን ላይ በማውረድ የሚታወቁት የሩሲያ ኃይሎች ሌሊቱን ያደረጉትም ይሄ ነው ሆኗል አዳሩን አደገኛ ጥቃት ኬቭ ላይ ሞስኮ ፈጽማል። ተደርጓለች። በዚህ ጥቃት ዘጠኝ ሰዎች ህይወታቸውን ሲያጡ ከስልሳ በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። በሩሲያ ሚሳኤልና ሰው አልባ በአውሮፕላን ድሮኖች የተሰነዘረው ጥቃት አደገኛ ከመሆኑም በላይ ዋና ከተማዋ ላይ ማነጣጠራቸው የሩሲያን ፖለቲከኞችና ጦር ዓላማ የሚጠቁም ያደርገዋል። ይህ ሁሉ ፖለቲካዊ ትርምስ ባለበት ሰዓት ትራምፕ ዘለንስኪን ማውገዛቸው ትርጉሙን የከፋ አድርጎታል። ዘለንስኪ ክሪሚያን ለዩክሬን አሳልፎ መስጠት የማይታሰብ የራሳችን የዩክሬን ሀብትናት አይታሰብም በሚል አሜሪካ በውጥን መልክ ያቀረበችውን ጉዳይ መግፋታቸው አነጋጋሪ ሆኗል። ለዚህም ነው ከዋሽንግተን ፖለቲከኞች በኩል ዘለንስኪ ላይ ጫና እየተፈጠረ የሚገኘው። በዛ ላይ ፕሬዚዳንት ቮሎሚር ዘለንስኪ የሚሰጡት ሀሳብ አባባሽ እንጂ ለመፍትሄ የቀረበ አይደለም ነው የሚሉት ዶናልድ ትራምፕ። በ2014 ሩሲያ ወደ ግዛቷ የጠቀለለቻትን ክሪሚያን ለሞስኮ አሳልፎ መስጠት ያሻል የሚል ፖለቲካዊ ፍላጎት በአሜሪካ በኩል አለ የሚል መረጃ መውጣቱን ተከትሎ ዘለንስኪ ነገሩን ጭምር ሳያጣሩ ታስቡት ማለታቸው ዛፖሬዥያን፣ የዶንባሶቹን ሉሃንስክና እንዲሁም ዶኔትስክን እና ሃርኬቭን ለሩሲያ ጦር አሳልፈው እንዳልሰጡ በዚህ ክሪሚያ ላይ ሳይቀር የሙጠኝ ማለታቸው በእርግጥም ነገሩን ማብረድ አልፈለጉም እንዴ ዘለንስኪ ለማለት የሚያስደፍር ሆኗል። ትራምፕ የሚሉት ሩሲያ ክሪሚያን ስትወስድ ያለ ተኩስ ልውውጥ ነው። ዘለንስኪ የሚሰጡት ሀሳብ ጦርነቱ ላይ አደጋ የሚፈጠር ያው፣ ግን ዘለንስኪ ከፈለጉ ሰላም ይፍጠሩ አሊያም ለሚቀጥሉት ሶስት ዓመታት ሙሉ ለሙሉ ሀገራቸውን ለሩሲያ አሳልፈው ከሚሰጡ ይዋጉ የሚል እኛ ከጉዳዩ ላይ እጃችንን ልናነሳ ነው ትርጉም ያለው መልእክት ዶናልድ ትራምፕ አስተላልፈዋል። ትርጓሚው ደግሞ ለፑቲን ኃይላቸው እንዲገፋ ትርጉሜ ሰጠ ለዘለንስኪ ደግሞ አስደንጋጭ ሆነ ነው። በተለይ ዋሽንግተን አካሄዷ ወደ ሞስኮ ሆኗል። ትራምፕ በክሬምሊን ትርክት አቋማቸውን እየለወጡ ነው እየተታለሉ ነው ጭምር ዘለንስኪ ማለታቸው ከኦቫል ኦፊሱ ሀይለ ቃል ንግግር ጋር ሲዳመር ውጥረቱን በአሜሪካና በዩክሬን ጭምር እንዳያደርገው ስጋት ገርጧል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንሰም በህንድ ጉብኝት ላይ እያሉ አሜሪካ እጅግ ግልጽ እቅድ ለዩክሬንም ለሩሲያም ልካለች አሁን ጊዜው የነሱ ነው እሽም የሚሉበት ወይንም ደግሞ አሜሪካ ከነገሩ ትታ የምትወጣበት ነው በሚል በግልጽ አስቀምጠዋል። ቫንስ የመሬት ልውውጥ ለማንኛውም ስምምነት እጅጉን አስፈላጊ ነው ያሉ ሲሆን ነገሮች መልካቸውን ሊለውጡ እንደሚችሉ ፍንጭ የሰጡበት አስተያየታቸው ሆኖም ተመዝግበዋል። ሞስኮም ኪየቭም የያዟቸውን ግዛቶች አሳልፈው መስጠት ይኖርባቸዋል። ድርድር የሚሆነው እንደዛ ነው። ያ ካልሆነ አሜሪካ ምርጫዋ በነገሩ ላይ እጅ የለበትም ብላ መውጣት ነው። በአይናቸው ቫንስ እንዲህ አይነቶቹን የዲፕሎማሲ መለዋወጥ ግምት ውስጥ ማስገባት ደግሞ ግሞ ዛሬ ላይ ሪፐብሊካኖቹ ያሉበትን የፖለቲካ አቋም በግልጽ የሚያሳይ በመሆኑ አንድም ምዕራቡ ዓለም ሊከፋፈል የሚችልበት አንድም ዩክሬን ጀርባ የምትሰጥበትን አኬድ በእርግጥም ያሰመራ አድጎታል። ይህ ሁሉ ፖለቲካዊና ወታደራዊ አኬድ ግራ በተጋባበት ሰዓት ትራምፕ አዋኪ ሀሳቦች ከዘለንስኪ በኩል እየመጡ ነው። እናም ሰላም ከባቢው እንደራቀው ይቀራል። ፑቲንን ካሸነፉ ይቀጥሉበት ትርጉም ያለው ሀሳብ በትሩ ሶሻል ሚዲያቸው መስጠታቸው ሌላ ስጋት ለአውሮፓና ለዩክሬን አጋሮች ሆኖባቸዋል። ታዲያ ተጠባቂው የአሜሪካ የአውሮፓና የዩክሬን ባለስልጣናት የለንደን ውይይት ቢካሄደም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጉዞ መሰረዝ ጥያቄዎችን እያስነሳ ይገኛል። የጀርመን፣ የብሪታንያ፣ የፈረንሳይ የዩክሬንና የአሜሪካ ባለስልጣናት በለንደን ሲነጋገሩ የአምስት ሀገራት ተወካዮች እንጂ የሩሲያ ሰዎች የሌሉበት በመሆኑ ወትሮንም ጉዳዩን ውስብስብ አድርጎት ነበር። ሆ ሆ ሆ ሆ ሆ ሰላም ሊያሰፍን ይችላል ቁልፉ ውይይት ተደርጎበታል ቢሉም ስብሰባው በለንደን ጥቃቱ በኪዬቭ መሆኑ ጉዳዩ እንዲሁ አደገኛ መሆኑን በግልጽ ያሳያል። ሞስኮ ብትሰበሰቡም እኔ ከማጥቃት ወደኋላ አልልም የሚል አደገኛ ወታደራዊ መልእክት የላከችበት አጋጣሚ ሆኗል። አዳሩ አምስት ሀገራት ለዛውም ክሬምሊንን ሳያካትቱ በዛ ላይ ዋሽንግተን የተለያዩ ጥያቄዎችን ማንሳቷ ሳይቀር የሚደረግ ድርድር ሁኔታውን ያወሳስበዋል። የዶናልድ ትራምፕ የዩክሬን ልዩ ተወካይ ኬት ኬሎግ ትራምፕ በዩክሬን ሩሲያ ጦር ጦርነት ላይ ያላቸው ትዕዛዝና አቋም ዩኬአርአርዩ ዋ ዲሬክቲቭ የዩክሬን ሩሲያ ጦርነት አቅጣጫ መግደሊቁም ሰላም እናሳካና አሜሪካ ትቅደም ሀሳቦች የሚተገበሩበት ጊዜ ላይንን በሚል ቢያሞካሹትም ከዩክሬን ጋር እየሰሩ ነው በሚል ሞስኮ አይናቸውን እንዳያሳዩን ያለቻቸው ኬት ኬሎግ ተናገሩ እንጂ መሬት ላይ ያለው ሀቅ ሌላ ነው እንዲሉ አድርጎባቸዋል። የክሬምሊን ያዳሩ ጥቃት በዚህ ላይ ማሳያ ሆኗል። ከዚህ ባሻገርም ትራምፕ ዘለንስኪ ሰላም ለማምጣት ነገሮችን የሚያርቁ እንዲሁም አዋኪ ማለታቸው ጉዳዩን አደገኛ አድርጎታል። የዶናልድ ትራምፕ ልዩ መልክተኛ በመካከለኛው ምስራቅ ስቲቭ ዊትካው የሩሲያንና የዩክሬንን ጉዳይ በሰላም ለመቋጨት እየሰሩ ከመሆናቸውም በላይ ሩሲያ በ2014 የጠቀለለቻትን ክሪሚያን ለሞስኮ አሳልፎ መስጠት፣ ዋሽንግተን በሞስኮ ላይ ጣለችውን ማዕቀብ የማንሳት ሂደት መጀመር፣ እንዲሁም ዩክሬን የሰሜን አትላንቲክ የጦር ጥምረት ናይቶን እንዳትቀላቀል ማድረግ ይገኝበታል የሚለው እንዲሁ በእርግጥም ሀሳባቸው ሆኗል። ይህ ሁሉ ፖለቲካዊ ውጥረት ባየለበት ሰዓት ኪዬቭ ኪዬቭ አደገኛ በተባለው የሩሲያ ጥቃት ስትናጥ ማደሯ ነገሩን አደገኛ አድርጎታል። ኪዬቭ በወዳደቁ ድሮኖች ሳይቀር ስትቀጣጠል ነበር ያሉት የከተማዋ ከንቲባ፣ በርካታ ሰዎች ሰለባ ሳይሆኑም አልቀረም በሚል የጥቃቱን ክፋት ለማሳየት ሞክረዋል። ትራምፕ ዘለንስኪ መግለጫቸው የከፋ ሆኗል፣ ለሰላም እያራቁ ነው ካሉ ከሰዓታት በኋላ የተፈጸመ ጥቃት መሆኑ ደግሞ ትርጓሜውን ከባድ ያደርገዋል። ሩሲያ ከ20 በመቶ በላይ የዩክሬንን ምድር ተቆጣጥራለች። ፑቲን ደግሞ የዓለም ጦር ከሩሲያ ትምህርት እየወሰደ ነው አሊያም እያጠና ነው ማለታቸው እንዲሁ ተሰምተዋል። ሁሉም የዓለማችን ጦር በዩክሬን ጦርነት የሩሲያን ታክቲክና ቴክኖሎጂ እየመረመረ ነው። ሞስኮ አቅሟን እዚሁ ላይ በማጠንከር ወታደራዊ ቴክኖሎጂዎችን ታሳድጋለችም ብለዋል ፑቲን። የጦር ሜዳ ዘመቻዎቻችን የዓለምን ወታደራዊ ሳይንስ ቀልብ ስቧል ነው የሚሉት። ታዲያ በእንደዚህ አይነቶቹ አካሄድ ነገሮች ዛሬም ተወሳስበው እንደሚቀጥሉ የሚጠቁሙ ያደርጋቸዋል። የጦር ኩባንያዎች የዘርፉ ቴክኖሎጂዎች፣ ባለሙያዎች እያጤኑት ነው በሚል ወታደራዊ አቅማቸውን ለማሞካሸት ሞክረዋል ፕሬዚዳንት ቭላድሚር ፑቲን። እንዲህ አይነቱ አካሄድ ደግሞ ዛሬም ከሰላም ይልቅ ጦርነቱ በ ቶ በዛ ቀጥና ሊቀጥል እንደሚችል ከሁሉም አቅጣጫ የሚወጣው መግለጫ በግልጽ የሚጠቁም አድርጎታል።